በፊት የነበሩ ሙስሊሞችስ በምንድን ነበር የሚታደርግ? በየጊዜያቸው ይወርዱላቸው ነበር። ቁርአን ለማን ለማን ነው ወርዷል? ለሙሳ ተውራት የሚባል ቁርአን ወርዶለታል። ለኢሳ ኢንጂል የሚባል ቁርአን ወርዶለታል። ለዳውድ ዘቡር የሚባል ቁርአን እሺ። አሁን እና እነዛ መጽሐፎች አሉ። እሺ አስተምሮታቸው አለው በሙሉ በመጨረሻ ዘመን ባወረደው ቃል ላይ የነዚህን የሶስቱ ድም የሌሎችን ነብያት ሁሉ አስተምሮታቸውን የሰጣቸውን አስተምሮ እዚህ ላይ ስብስብ አድርጎ ሰጥቶናል፣ ገልጾላቸዋል፣ ይገኛል ቁርኣን ላይ። እሺ ተበርዟል የሚባሉት መጽሐፎች እነሱ ናቸው። ተውራት እና ኢንጂሎች በጽሁፍ ደረጃ እንግዲህ እነዚያ የተሰጧቸው የነበሩት በጊዜያቸው ሊጠብቋቸው አልቻሉ። ነገር ግን አምላክ እነዚያን ያወረዳቸውን ቃላቶች ያውቃቸዋልና በዚህ በቁርአን ላይ ትምህርታቸው ምን እንደነበረ ገለጻቸው። ሙሴ ያስተማረው ምን እንደነበር እናውቃለን። አሁን ዒሳ ያስተማረው ምን እንደነበር እናውቃለን። ዳዊት ያስተማረው ምን እንደነበር እናውቃለን። በሙሉ ቁርአን ላይ አላህ ሱብሃነ ወተዓላ ለነብያት የገለጠው አምላክ አስተምሮታቸውን የሰጣቸው አካል ዛሬ ገለጠ፣ በመጨረሻ ዘመን ነብይ ላይ። አሁን እዚህ ጋር የእኔ ጥያቄ ምንድን ነው መሰለ ወንድም ሁሱ? አሁን እንደነገርኩኝ ቅዱስ ቁርአን የወረደው ለማህመድ ነው። ስለዚህ ለማህመድ ከወረደ ከማህመድ በፊት ደግሞ ቀድሞ የወረዱ ሁለት መጽሐፎች ነበሩ። እነሱም በሙሴና በኢየሱስ ክርስቶስ ደግሞ ብለናል፣ በእኛ አስተምሮ ማለት ነው። እኛ ደግሞ ማህመድን ነቢይ ነው ብለን አናምንም። ስለዚህ አሁን በማህመድ ላይ የተጻፈውን መጽሐፍ እንዴት ብለን እንቀበለዋለን? ምክንያቱም ወረቀቱ እስካልተገኘ ድረስ ሲቀጥል ደግሞ ቀድሞ የወረዱት መጽሐፍ የተበረዙ መሆናቸው ምን ማስረጃ ያላቸው? ነብይ ነው ብለን አናምንም። አልከሽ ነብይ አንድ ነብይ የነብይነት መስፈርቶች መቼም ስለምታውቅ ነው፣ ነብይነታችን አንተቀበልከው። አንድ ነቢይ ነብይነት የሚያሰኘው ስንት መስፈርቶች ሲሟሉበት ጊዜ ነው? ምንቀነ አያለው ከነሱ ምንድነው አታውቅ? እንዴት ነው ነብይነት ለተቀበል ማታ አይከብድም? እንዴት ነው እሺ፣ ነብያቶች የተቀበልካቸው መጽሐፍ ላይ መስፈርት ምንድነው? አይ ቢያንስ ይሄኛው ስለ ኢየሱስ ክርስቶስ እንደማይሰብክ አውቃለሁ። ኢየሱስ ክርስቶስ ተሰቅሏል ብሎ እንደማያምን አውቃለሁ። መሀመድ ልብ አድርጎ ይሰብክ ያውቃል። ኢየሱስ ክርስቶስ እንደሆነ ሁሉ ያምናል። ቁርአን ላሳይህ ማስረጃ ተሰቅሏል ብሎ ያምናል። እንደዛ ካለ አሳየኝ እስኪ። ቆይ አንዴ ክርስቶስ መሆኑን ያምናል። እንዳያምንም ነው ዋናው መስፈርትስ ነው። እህ ተሰቅሏል ብሎ ያምናል። ወደ እሱን እመጣለን። ነገር ግን ያ አካል ክርስቶስ ነው የሚለውን ያምናል ቁርአን ኦኬ፣ ችግር የለውም። እኔ እሱ አላጣለኝም። አሁን ምንድነው ልጠይቀ ይፈልግ ነዛ መጽሐፍቶች ኢየሱስ ማስረጃ አለ ወይ? እኮ ነብይነትን ያልተቀበልክበት ምክንያት ስለህ ምክንያት የነብይነትን መስፈርት አታውቅም ጭራሽ። ግን ነብይነትን አልቀበልም ማለት ጥሩ። እሺ፣ ነብያቶችን መጽሐፍ ቅዱስ ላይ እንዴት ተቀበልካቸው? መስፈርትህ ምንድነው? አታውቅም። ታዲያ እንዴት የነብይነትን መስፈርት ሳታውቁ የነብይነትን አካል ይሄንን አልቀበልም ይሄን እንቀበላለን ያደረጋችሁ ነገር ምንድነው? ስለ ስለተነገራችሁ ብቻ ነው። መስፈርቶች አታውቋቸው። ላስረዳሽ አንድ የነቢይነት መስፈርቶቹ ምናልባት አንተ ክርስቲያን ደመሆነ መጠን ቁርአንን ስለማትቀበል ከራስ ከገዛ መጽሐፍ ላሳየ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ የአንድ ነቢይ የነቢይነት መስፈርቱ እዚያ ጋር በተወሰነ መልኩ ማለት ነው። ኢየሱስ ክርስቶስ አይተህ ከሆነ መጽሐፍ ቅዱስ ላይ አንቀበልም ሲሉት ጊዜ አይሁዲዎች እኔን እንኳን ባታሉ ስራዬን አይታቸው በመርኝ ነበር አደለ። ስራውን ለማስረጃ ይሆናል። አንደኛ የሚያደርጋቸው ድርጊቶችን ያደርጋል። አንድ ነቢይ ከአምላክ ዘንድ ለመሆኑ ማስረጃ ይሰጠዋል። ይናገራል፣ ተአምራትን ያደርጋል። ሁለተኛ ትንቢትን ይናገራል። ያ ነቢይ ገብታል አደለ። ያ ትንቢት በተናገረው መልኩ መፈጸም አለበት። ካልተፈጸመ ሐሰተኛ ያደርገዋል። ሶስተኛ ያ መለኮታዊ ራእይ የሚመጣለት በመንፈስ ቅዱስ ምሪት መሆን አለበት። ነቢ ስ ላ ስለም ሁላቸውንም አሟልተዋል። የሚገርመህ ታ በመንፈስ ቅዱስ ምሪት ነው ቃል በቃል የሚመጣላቸው ቁርአን። ተአምራትን አድርገዋል፣ በርካታ ተአምራቶችን ላሳየ እችላለሁ። ትንቢትን እየተናገሩ ወዲያውም የተፈጸሙሉ ወደፊትም ይፈጸማሉ ብሎ የተናገሯቸው በርካታዎች አሉ። ሌላም ሌላም በርካታ መስፈንትኖችን አልተዋል። ሲቀጥል አዲስ መንገድ ይዘው የመጡ አካል እንዳልሆኑ ሙሉ መጽሐፍ ማንበብ ትችላለህ። የቀደሙት የነቢያት መንገድ የጽድቅ መንገድ ነው እያሉ የሚያስተምሩ ናቸው። አንድ ነቢይ እንኳን አልኮነም ነው የሚገርም። አላህ በቁረአን ላይ ሲናገር በልጃ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ እውነትን ይዞላቸው የመጣው የቀደሙትን ነቢያትንም እውን ብሏቸዋል እያለ ይናገራል። የአብርሃምን ጽድቅና በደንብ ይናገራሉ። የእስሓቅ ጻድቅ ነው። ያዕቆብ ጻድቅ ነው። ሙሴ ጻድቅ ነው። ዮናስ ጻድቅ ነው። እዮብ ጻድቅ ነው። መሲሁ ጻድቅ ነው። መሲሁን ቃል በቃል መሲሁን ለይተው እንዳውም ጻድቁ እያሉ ይገልጹሃል ብዬ ነው። ፈአቁሉ ከማ ቃል ልዓብድ ጻድቁ የአላህ አገልጋይ እያሉ መሲሁን ይገልጹታል። ኢየሱስ ክርስቶስን አስመልክቶ ኢየሱስ ክርስቶስ በድንግል እንደተወለደ ያስተምራሉ። ነብስ ላ ለ ሰለም በተሰጣቸው ቃል ላይ ማንም ወንድ ሳይገናኛት ብቸኛ በድንግልና የወለደች ዋ ሴት እርሷ እንደሆነች ያስተምራል። ክርስቶስ እንደሆነ ያምናል። ቁርኣን ቃል በቃል ቁርኣን መሲህ እያለ ይገልጸዋል። አይደለም። ኢየሱስን ክርስቶስ መሆኑን የማያምን ግን ከአምላክ ዘንድ አይደለም እያሉ ይናገራሉ። የእርሱን መጽሐፍ ቅዱስ ላይ ተከሆነ ማለት ነው። መሲሁ እንደሆነ ሁላችንም በቁርአን ላይ የምናምኑ ነገር አላህ ቃል በቃል መል መሲሕ ብኑ መርየመ ኢላ ረሱል እያለ ይናገራል። የስተንኪፈ መሲሁ ወቃለ መሲሁ በርካታ ቦታ ላይ መሲሕ መሲሕ ክርስቶስ ክርስቶስ እያለ ይጠራዋል። መሲሁ በተላከበት ዘመን ያደረጋቸው ድንቅ ተአምራቶችን ሁሉ ያረጋግጣቸዋል ቁርአን ሙታንን ሲያስነሳ ነበር። ማየት የተሳናቸውን አይናቸውን ያፈውስ ነበር። ለምጽ ያለባቸውን ይፈውስ ነበር። መስማት የተሳናቸውን ይከፍትላቸው ነበር። ጀራቸው መስፈርቶች ሁሉ ነብስ ማን ስለ አሟልተዋቸዋል። አሁን የእኔ ጥያቄ እዚጋ ምንድን ነው? ከዛ በፊት ከቁርአን በፊት የወረዱ መጽሐፍቶች አሁን ግልጋሎት ላይ ለምንድን ነው የማይውሉት? ተበርዟል ያላችሁ ስሟ ናቸው። ተበርዟል የሚል ነገር ስለሰማው ነው። ያው በጽሁፍ ደረጃ ለምሳሌ በዚያን ጊዜ የተወረዱ ነገራት የተጻፉ ነገራቶች አሉ አይደለ? እነዚያ የሉም ማለት ነው። ትምህርታቸው ግን አምላክ አላ በመጨረሻ ዘመን ነቢይ ሲያስነሳ ለነዚያ ለነቢያቶች የገለጠው አምላክ በዚህ በመጨረሻ ዘመን ባስነሳው ነቢይ ላይ ትምህርታቸው ምን እንደነበር ያንን ሁሉ ገልጽታል። የሙሴ ትምህርት ምን እንደሆነ በቁራ ላይ ታገኘዋለ። የመሲሁ ትምህርት ምን እንደነበር ታገኘዋለ። የዳዊት ትምህርት ምን እንደነበር ታገኘዋለ። የእነሱን ብቻ ሳይሆን

የእርሱም ቃሉን ከበስተ ጀርባቸው ወረወሩት እያለ ቃል ኪዳን ይዞባቸው ጠብቁ ብሏቸው ከነቢያት በኋላ እነዚህ ሰዎች የነቢያትን ቃል አሽከምትላናቸው ሱራ

አህል አልኪታብ ብሎ ኡቱል ኪታብ ብሎ እዚጋ ገልጿቸዋል። መጽሐፍን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራሩላቸው አትደብቁትምን በማለት ያዘባቸውን አስታውሱ እያለ ይናገራል። በጀርባዎቻቸውም በኋላ ጣሉት፣ በእርሱም ጥቂትን ዋጋ ገዙ፣ የሚገዙትም ነገር ከፋ እያለ ይናገራል። አምላክ አላህ ሱብሐነሁ ወተዓላ ያን የተሰጡትን ቃል እንዲጠብቁ ዘንድ ለህዝቦቻቸው ዋስትና ይዞባቸው እንደነበር ይናገራል። ያን ግን ምን አደረጉት ይላል በጀርባዎቻቸውም ኋላ ጣሉት እያለ ይናገራል። በሌላ ቦታ ላይ ቃሌን ለወጡት እያለ ይናገራቸዋል። እነዚህን ሰዎች ቀጣይ ላሳየ አንድ ስራ ሱራ አልማኢዳ ላይ ቃሌንም ዩሐሪፉን ልከሊመ ቃሌንም ለወጡት ወይንም በረሱት እያለ ይናገራል። እሺ ሱረተ ኒሳ 46 ላይ እንመልከት አንዴ። ሱረተ ኒሳ 46 ላይ ምን ይላል? ከእነዚያ አይሁዳውያን አለ ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሟሉ እያለ ይናገራል። ንግግሮች የሚለው የራሱ የአምላክ ንግግር ከማን ከአይሁዳውያን የሆኑ ንግግርን ከቦታ የሚያጣምሟሉ እያለ ይናገራል። እዚ ጋር የአረበኛው ቃል ላይ ዩሐሪፉነ ይላል። ተሕሪፍ ማለት ማጣበም፣ መበረስ ማለት ነው። ያንን እውነታን መቀየር ሌላ ቦታ አይሁዲዎች፣ ክርስቲያኖችም እያለ በሁለቱ ቦታ የጠቀሰባቸውን ደግሞ ላሳየ ሱረቱል ማኢዳ 13 ላይ እሺ ያው እነዚህ ጋር ከእነዚያም እኛ ክርስቲያን ነን ካሉት እያለ ይናገራል። ከእነዚህ ምን ይላል? ቃል ኪዳናቸውንም በማፍረሳቸው ረገም ናቸው ይላል። አንደኛ፣ ሁለተኛ፣ ልቦቻቸውንም ደረቆች አደረግን። ቃላትንም ከቦታዎቻቸው ይለውጣሉ። የአምላክን ቃል ከቦታ ይለውጣሉ። አረብኛው ቃል ላይ ዩሐሪፉነ ይለዋል። አማርኛው ላይ ይለውጣሉ ብሎ ተርጉሞታል። መለወጥ መበረዝ ማለት ነው፣ ቃሉን ከቦታው መቀየር። እንዳጠቃላይ እነዚህ ሰዎች የአምላክን ቃል ሲቀይሩና ሲበረዙ እንደነበር እዚህ ጋር ይናገራል። በሌላም ቦታ በርካታ ቦታዎች ላይ አለ፣ ይህንን ቃሉን ሲበርዙና ሲለውጡ እንደነበር። ይህን ነገር አምላክ አላህ ሱብሃነሁ ወተዓላ ግን ያንን ትምህርታቸውን የነቢያትን ትምህርት በዚህ በነቢዩ ዐለይሂ ሰላም አላህ ባወረድላቸው ቃል ላይ ለነ ሙሴ የገለጠውን ቃል ለነ መሲሆ የገለጠውን ቃል ለነ ዳዊት የገለጠውን ቃል ሁሉ በአንድ ስብስብ አድርጎ በቁርአን ላይ ገልጸውልናል። አሁን ላይ ያ የሙሴ አስተምሮ ነበር ብትባል እንድታውቅ ያክል ድረስ አድርጎ አላህ ገልጾልሃል ማለት ነው በቁርአን ላይ። እሺ የአንድ ማስረጃ ነበረኝ፣ እስኪ እሱን ይኸውና፣ ምን እንደሆነ እስኪ በደንብ ታስረዳኛለህ። ሱናን አቢዳውድ 44 50 ላይ ያለውን እስ ይኸውና፣ ምን እንደሆነ አስረዳኝ እስኪ።

ይህ ስለመጽሐፍ ስለመበረዝ ስለ ብናምን የሚያወራ ነገር አይደለም። ነቢ ስ ላ ሰለም ስለ ተውልዳቸው የተናገሩት ነገር ነው። ቁጥር ተሳስተ እንዳይሆን ጆ አለ ነው። ሱናና አቢ ዳውድ 44 5 ነው አርባ አራት አንሳ የሚያወራው ስለሱ አይደለም። እያወራ ያለው ስለ ትውልዳቸው ነው። እመቶቼ እያሉ ስለ እርሳቸው እየተናገሩ ነው። እሺ፣ ምናልባት ተሳስቼ ከሆነ አላውቅም። ታሪኩን ልንገርህና አንተ ካስታወስከው ትነግረኛለህ። አሁን እኔ ልሰጥ የፈለኩት ሀዲስ ላይ ምን ይላል መሰለህ? ጅዊሾች እንደዚህ ዝሙት የሰሩ ሰዎችን አገኙና ነብዩ ጋር መጡና ፍረዱባቸው ምናምን ነገር ሲሏቸው ነብዩ ደግሞ ወደ እነሱ ጋር ሄዱና፣ ወደ እነሱ ጋር ከሄዱ በኋላ ከቁርአን በፊት የወረደውን መጽሐፍ አምጡት አሉና ለሙሴ በወረደው መጽሐፍና ባወረደው አምናለው አሉ። ቁርአኑን ሳይሆን ተውራቱን ማለት ነው። መጽሐፉን አወቀው። ሀዲሱን እስኪ እንኳን ያነሳው በደንብ አዳምጥ። አብሽር የሚገርመህ ሐዲፍን ለምን አልጨረሱላቸው? ይህን ሐዲፍን መጨረሻ ላይ ብታየው እየተናገረ ያለው ስለ አንዲት አንቀጽ ጉዳይ ነው። በነቢያችን ሰለላሁ ዓለይሂ ወሰለም ዘመን አይሁዲዎች ጥያቄ ሊጠይቋቸው መጡ። መጠየቅ ፈልገው ሳይሆን መፈተን ፈልገው ነው። የሚገርመህ ማለት ነው። ምናልባት የሚገርመህ ያልኩት መጽሐፍ ቅዱስ ላይ አንብበህ ከሆነ መሲሁንም ሊፈትኑት መጥተው ነበር። አይሁዲዎች በመካከላችን ዝሙት የሰራች ሴት አለች ምን ትላለህ ብለው ሊጠይቁት መጥተው ነበር። ነቢ ሰለላሁ ዐለይሂ ወሰለምንም ቃል በቃል ኢየሱስን የጠየቁትን ጥያቄ መጥተው ጠይቋቸው። አይሁዲዎች እንደለመዱት እዚያው ላይ መጡና ተሰባስበው ዝሙት የሰራችን ሴት ምንድነው ነው አድርግ የምትለው በአንተ እስኪ ንገረና አሏቸው። ህጋቸው እንደሌላ አድርገው እነዚህ ሰዎች ሊፈታተኗቸው መጥተው ነው። ከዚያ በኋላ መጡና ምን እናድርግ ብለው ሲጠይቋቸው አላህ ወዲያ የቁርአን አንቀጽ አወረዳል በመጽሐፋቸው ይፈረዱ ምናምን አይነት ነገር የሚለው ማለት ነው። በውስጡ ላይ አለና የኔ ህግ እያለ ያቺ አላህ ስብሐነ ወተዓላ የተናገራት ህግ አለች። ምን የምትለው ዝሙት የሰራ ሰው ተወግሮ ይገደል የሚለው ህግ። እንደሌላ አድርገው ነው እነዚህ ሰዎች። ነቢ ስለ ላ ሰለም ይህን ነገር አላህ ስለነገራቸው ምን አደረጉ? አምጡ መጽሐፋቸውን አሏቸው። አመጡ ይዘውት መጽሐፉ ይሄን ባወረደ በአምላኬ በአላህ ስም አምናለሁ ብለው ተናገሩ እና በዚያ መጽሐፉ ውስጥ ያለውን አንዱን አንቀጽ አስመልክቶ እርሱን ይሄ አምላኬ ያወረደው ብለው እየተናገሩ ያሉት በውስጡ የሚገኘውን ስለ ውግራት የሚናገረውን ህግ አስመልክቶ ብቻ እና ብቻ። ሐዲሱን ሙሉ ቢጨርስልህ ኑሮ እታች ጋር ተናግሯል። የሚገርመው ይሄን አንስተው ሰዎች ክርስቲያን ልጆች ሌሎች እናሳምናለን ብለው የሆነ ቪዲዮ ላይ ተለቋ ይቻለሁ እንዴት እንደሚሸውዳቸው እንደ ቢያንስ እሺ ለሚከታተላቸው ለማሳመን የሚፈልጉት የራሳቸውን ወገን እንዴት ነው የሚሸውዱት? ይሄዶ ቁጥሩን ይዞ እንደማያይም ያውቃሉ መሰለ የተወለዳቸው የሚገርምህ፣ ወላ ታች ጋር መጨረሻው ጋር አለ። ከዚያም በኋላ ስለ ውግራት የሚናገረውን አንቀጽ ብቻ እንደሆነ እዚያው ጋር ተቀምጧል። ገብቷል አደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እዚያ ጋር መጽሐፉን ሙሉ አስመልክተው ሳይሆን እየተናገረው ያሉት ስለ ውግራት የሚናገረውን ህግ ነው። ዝሙት የሰራ ባለትዳር ከሆነ ሰውየው የዛኔ ተወግሮ ይገዳል የሚለው ህግ አምላክ የአላህ ህግ ነው ወይ? አሁን የአላ ህግ ነው። ለሙሴ የተናገረው ህግ ነው ወይ? አሁን ለሙሴ የተናገረው ህግ ነው ብለን እናምናለን። ያን አስመልክተው የተናገሩት ነው ሐዲስ ገብቶሃል። መጽሐፉ ያነበበው ከምንድን ላይ ነው? በተውራቱ ፈረዳቸው። ይህም ባወረደው በአላህ አምናለው፣ ይህም ባወረደውና በሙሴ አምናለው ብሏል አይደለ? እዛው ላይ አሁን አንተ እንዳልከው ባወረደው የሚሉት አላህን ነው። አዎ፣ እዛው ላይ ያለ እያልከው እኮ ነው። መጨረሻ ላይ ሀዲ ላይ ያለ ይሄም ባወረደው አምናለሁኝ አሉ ማለት ነው። ምናልባት እስኪ ካስታወስኩ ቻላሳ

ካሪ አንድ ሰላሳ ዘጠኝ ላይ ያለል የእንትኑን አምጡ ምናምን ያለው አንድ መቶ ሰላሳ ዘጠኝ ላይ

ከታችከታች ብ የአብዱላህ ብን ሰላም መጥቶ እንደመሰከረባቸው፣ አንድ ጊዜ መረጋጋት። እሺ እዚህ ጋር ስለምንድነው እያወራ የነበረው ያልኩህ? ስለ ውግራት ነበር። ገብቶሀል አይደለም? ቀጥታ ምን ይላል? ሱመ ዘከረ ቅሶተን ረጅም ይላል፣ የውግራቱን ታሪክ። ከዚያም በኋላ ወሳኝ ይላል። ይሄን አስመልክቶ ነው እየተናገሩ ያሉት። አሁን ቀጥታ ይሄን ወደ አማርኛ አልቀየርለህም። እዚህ ቦታ ላይ ስለ ምን እንደሆነ እያረ ያለው፣ ወደ አማርኛ ልተርጉምልህ። ይታያል አይደል እንዴ? ስለ አንድ ጉዳይ ነው ነቢ ሰለላሁ ዓለይሂ ወሰለም፣ ያንን አስመልክተው እየተናገረ ያሉት። ይህን ሰደውና ተርጉምልህ ወደ አማርኛ አልቀይሩልህ እሺ ወደ አማርኛን ቀይረው እሱን ቃል እናስቀምጠውና ና አምሃሪክ ከዚያም በድንጋይ የተወገሩበትን ታሪክ ጠቅሷል ይላል። እያወራ ያለው ስለዚህ ነው። ስለ ድንጋይ ውግራት የሚያወራ የሆነውን አንቀጽ ነው። ዝሙት የሰራ ሴት ወገር የሚለውን ያን አስመልክቶ እየተናገሩ እንጂ ነብ ስላ ላ ስለም በተውራት ውስጥ ያለውን ሲናገሩ ጊዜ እንጂ ሙሉ ዞን መጽሐፉን አስመልክቶ አይደለም። ነገር ግን ይሄን መጨረሻ ላይ አያነቡላቸው ምንድን ያሏቸው ለእናንተ ተውራትን አምጥቶ በዚህ አምኛ ያለሁኝ ብለዋል ብለው ዘጉላችሁ። ቁጥሩን ቢያንስ ተቀበሏቸውና ሙሉ ምን ይላል የሚለውን ከታች ምንን አስመልክቶ ነው እየተናገሩ ያሉት፣ ነብ ስላ ስለም የሚለውን ብታዩ መርሱን ታገኙ ነበር። ቄሶት ረጅም ነው ይሄ ነው። ሲቀጥል ይሄኛው ዘገባ ራሱ ችግር እንዳለበት ዕሎሞች ተናግረዋል። ፍ እንደሆነ የተናገረዋሉ ሶሒሁ የት ነው ከተባለ ላሳይ። ን ወረደዬ ትክክለኛው ዘገባ ያለ የት ነው? እንዳው ያንኳ ትክክል ነው በሚለው ብንሄድ የሚናገረው ስለ ውግራት ያለችውን አንቀጽ አስመልክቶ ብቻ ነው። ሶሒሁ የት ነው ከተባለ፣ ይሄ ዘገባ ያውና እዚ ጋ ነው እዚ ጋ እዚህ ጋር ደግሞ ያለው ላይ ተውራትን አምጥተው በዚህ አምኛለሁ ምናምን የሚል በፍጹም የለም። ይሄ የት ይገኛል ከተባለ ቡኻሪና ሙስሊም ላይ ታገኘዋለህ። ይሄ ነው ትክክለኛው ዘገባ፣ በዚህ ጉዳይ ላይ የተከሰተው ይሄ ልተርጉምላችሁ። አነ ልየሁድ አይሁዳውያን፣ ጃኡ ኢለ ነቢ ስ ላ ስለም ወደ ነቢ ስ ስለም ጋር መጡ። ብረጅል ምንሁም ወምራአቲን ቀድ ዘነያ ከእነርሱ ከሆኑ አንድ ወንድና አንድ ሴት ዝሙትን የሰሩ አካሎች ይዘዋቸው መጡ። ወደ ማን ይዘዋቸው መጡ? ወደ ነቢይ ሙሐመድ ለ ላ ስለም ዘንድ። ፈቃለ ለሁም ለእነርሱ አላቸው። ከይፈ ተፋሉነ ቢመንዘና ሚንኩም ነቢይ ሙሐመድ ስለም ጋር መጥተው እነዚህ ሰዎች ምናሉ

ፈቃሉ ላነጅዱ ፊሃ ሸይኣን፣ በእርሷ ውስጥ ምንም ዓይነት ውግራትን አናገኝም አሉ። ካዱ ካዱ። ፈቃለ ለሆም ዓብዱላሂ ብኑ ሰላም። የነቢ ሰው ሰዓባ፣ ይህ አይሁድ የነበረ እስልምናን የተቀበለ ሊቅ ነው። ይህ ዓብዱላሂ ብኑ ሰላም ይባላል። የአይሁዳውያን ሊቅ ነበር። መዲና ላይ እስልምናን ተቀብሎ ነው ነቢ በመጡ ጊዜ፣ ለእኛ ቃል የተገባኸው ነቢይ በነሙሴ አንደበት አንተ ነህ ብሎ ያምነ አይሁድ ነው እርሱ። ምናለ ምና ላቸው ለነዚህ አይሁዳውያን ከተብቱም፣ ዋሻችሁ አላቸው። ዋሽታችኋል ይገኛል በመጽሐፉ ላይ አላቸው። ፈእቱ ቢተውራት ይፈትሉሃ ኢን ኩንቱም ሷዲቂን አላቸው። እውነተኞች እንደሆናችሁ ሂዱና ኦሪትን ምጡና በፊት ያንብቡት አላቸው። ይሄ ሰውዬ ፈወደዐ ሚድራሱሃ ለ የደርሱንም ከፈ ለ ይት ረጅም ልክ አስመጥተው ይህን ሰው ማንበብ ጀመር። እያነበበያለ ስለ ውግራት የሚናገረው አንቀጽ ላይ ሲደርስ ይህ አንባቢው ምን አደረገ? ጣቱን አስቀመጠበትና አሸፈነው።

እሺ ወንድም፣ እሺ አመሰግናለሁ። ሌላም ጥያቄ ነበረኝ። እሺ ይቻላል። አዛን ልል ስለሆነ ሶላት እየደረሰ